ኤርትራ ታስረው የሚገኙ የትግራይ ተወላጆች በዛሬ ዕለት በራማ በኩል አድዋ እንደሚገቡ ተሰምቷል። በቁጥር 115 በላይ መሆናቸው ተጠቅሷል። ከእስረኞች መካከል የህዝባዊ ወያኔ ሀርነት ትግራይ ህወሓት ተዋጊዎች እንደሚገኙበት ለማወቅ ተችሏል። ይህ የሻቢያ የህወሓት እስረኞች የመፍታት ውሳኔ የጽምዶም አካል አንዱ እንደሆነ በትግረኛ የወጡ መረጃዎች ያመላክታሉ። ሰላም ጤና ይስጥልን። ውድ ኢትዮከረንት ክረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረቱን አርእስተ ዜና ወደ እናንተ ይዘን ቀርበናል። ነት እንዲጀመር አንፈልግም ከተጀመረ ግን አሰብን ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም የሚሰራውን ያውቃል፣ ሲሉ የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ታማዦር ሹም የሆኑ ጄኔራል ሳሞራ የኑስ ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ህዝባዊ ወያኔ ሐርነት ትግራይ ህወሀት በራያ አዘቦ ተኩሱ ጀምረዋል። የህወሀት ታጣቂዎች ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ ከሚጠራ ቡድን ጋር በራያ አዘቦ አካባቢ ተኩሱ መግጠማቸው ተሰምቷል። በፈትለው ወርቅ ገብረ እግዚአብሔር ወይም ወንጀሪኖ በቅጽል ስማቸው የሚጠሩት ይመራል የተባለው ጄኔራሎች ናቸው ተኩሱ እንዲጀመር ያደረጉትም ተብሏል። ኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህዝባዊ ወያኔ ሐርነት ትግራይ ከሰሰ። ህዝባዊ ወያኔ ሐርነት ትግራይ ህወሀት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የዓለም አቀፋዊ ማህበረሰብን ይህን እንቅስቃሴ እንዳስቆም አሳስቧል። በዚህም በሰፊ የዜና ትንታኔያችን አካተነዋል። ቆይታቸው የምሰሙት ይሆናል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊዮን ብር መረሱ ተገለጸ። በዚህም የዜና ትንታኔ ያካተናል። ቆይታቸው የሚሰሙት ይሆናል። የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርቧል። በዚህም ጉዳይ የዜና ተነታኒያችን በጥንቅር አካተናል፣ ቆይታቸው የምሰሙት ይሆናል። እነዚህን የመሳሰሉ አረስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ ሰብስክራይ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ተነታኒያችን ስናል፣ የህዝባዊ ወያኔ ሓርነት ትግራይ ህውሀት የኢትዮጵያ መንግስት ሌላ ዞር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። ዓለም አቀፋዊ ማህበረሰብ ይህን እንቅስቃሴ እንዳያስቆምም አሳስቧል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክና 2022 የአውሮፓ ህብረት ሀገራት ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት የፕሪቶሪያው ሰላም ስምነት ፈራሚ መካከል ፖለቲካ ንግግር እንዲቀጥል በጋራ ባወጣው መግለጫ ጠይቋል። ህዝባዊ ወያኔ ሓርነት ትግራይና ምዕራቡ ዓለም ሀገራት ኤምባሲዎች ይህን ያሉት የትግራይ ጦርነት ያስቆመ የፕሪቶሪያው ስምነት ሶስተኛ ዓመት በማመልከት ትናንት እሁድ ጥቅምት 23/2018 ዓ.ም ባወጣ የተለያዩ መግለጫዎች ነው። የዘላቂ የተኩስ አቁም ስምነት አንዱ ፈራሚ የሆነው ህዝባዊ ወያኔ ጦርነት ትግራይ ህወሀት በፕሪቶሪያው ስምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸው በመግለጫቸውም አንስቷል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመም ተገልጿል። ይህን ጉዳት ያስከተለው ውጊያ ለማስቆም ከሶስት ዓመት በፊት የፕሪቶሪያው ስምነት መፈረሙን ያስታወሰው ህዝባዊ ወያኔ ሓርነት ትግራይ ህወሀት ይሁን እንጂ ጦርነቱን በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመት ተቆጠረ ብሏል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸው እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖር የትግራይ ህዝብ እየተገደለ እየታፈነ ነው፣ በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትሕና ተጠያቂነት ሂደት እንዲሁም የጦር መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምነቱ መሰረት መፈጸም የነበረ አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ ፕሪቶሪያው ስምነት እንደተጠበቀ ውጤት ሳያመጣ ሶስት ዓመት ደፍኗል ያለው ህዝባዊ ወያኔ ሀርነት ትግራይ ለዚህም የኢትዮጵያ መንግስትና በስምነቱ ሂደት የተሳተፉ አካላትንም ወቅሷል። በመግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማንበት ስምነት መፈጸም አለመቻሉ እንደ አንድ ምክንያት ጠቅሶ አደራዳሪ ሀገራት አህጉራትና ተቋማት እንዲሁም ግለሰቦች ስምነቱ የተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲካሄድ መከታተል ላይ ያሳዩ መዘናጋት በስምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉን አንስተዋል። ህዝባዊ ወያኔ አርነት ትግራይ ህወሀት የፌዴራል መንግስት የተጣሉበት ግዴታ ካለመፈጸም ባሻገር ስምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማት ላይ ተከታታይ ፕሮፓጋንዳ ዘመቻ፣ እንዲሁም ስም ማጥፋት ማካሄድ ህወሀት በፌዴራል መንግስት ተፈጽመዋል ያላቸውን ተግባራት ናቸው። የፌዴራል መንግስት ታጣቂዎችን መመልመልና ማሰልጠን በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ ተርፎ የፕሪቶሪያ ስምነት የሚያፈርስና ሌላ ዙር ጦርነት ሰራተኞቻት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል፣ በማለት ፌዴራል መንግስት ላይ ውንጀላ አቅርቧል። ህዝባዊ ወያኔ ሓርነት ትግራይ ህወሀት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነቱ የሚሟላ ፍላጎት ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያው ስምምነት እንዲፈጸም ኃላፊነቱ እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወሰድም አሳስቧል። የዓለም ማህበረሰብ በበኩሉ በኢትዮጵያ መንግስት እየተቀጣጠለ ለው ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲል ጥሪውን አቅርቧል። አደራዳሪ ሀገራት አህጉራዊ ተቋማትም ለሁኔታው ትኩረት እንዲሰጡ ያሰባሰበው ህዝባዊ ወያኔ ሓርነት ትግራይ አፍሪካ ህብረት ስብሰባው እንዲጠራ በድጋሜ ጠይቋል። የአፍሪካ ህብረት ፓነል እንዲጠራ የስምምነቱ ነባራዊ ሁኔታ ተገምግሞ ተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያድግ ጫፍ እንዳደርጉ እንጠራለን ሲል በመግለጫው ላይ አስፍረዋል። የፕሪቶሪያው ስምምነት የተፈረመበት ሶስተኛ ዓመት በማሰብ መግለጫ ወጣ። ኢትዮጵያ የሚገኘው የአውሮፓ ህብረት አባል ሀገራት ኖርዌይ ኤምባሲ በተመሳሳይ በፌዴራል መንግስት እና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልኡክ ጋር በመሆን ይህም መግለጫ ከወጡ 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ደንማርክ ና ስፔን ይገኙበታል። ሀገራቱ ስምነቱ ከተፈረመ በኋላ ለተከወኑት መሰረታዊ አገልግሎት መመለስ ሰብዓዊ አቅርቦት መሻሻል እንዲሁም የጥቃት ማስፈታትና መበተን መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። በመግለጫው የተወሰኑ ሀገራት ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወን በመጥቀስ ኢትዮጵያ መንግስትና ህወሀትም አመስግነዋል። የዲፕሎማቲክ ልዑኮች በሰሜን ኢትዮጵያ በሰፊው ቀጠና ላይ ሰላም ዘላቂ ማድረግ በማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ ስምነቶች ሂደቶች ላይ እገዛ ለማድረግ ዝግጅት መሆናቸው የገለጹት ሀገራት ሙሉ በሙሉ ካልተፈጸሙ ተግባራዊ መካከል ተፈናቃዮች መመለስን ጠቅሷል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፋዊ ሰብአዊ ህግን ምርጥ ተሞክሮ ባሟላ አካሄድ መሆኑን እንዳለበት ጠቁሞ ተአማኒና ተጎጂ ማዕከል ያደረገ ሽግግር ፍትህ ተፈጻሚ ለእገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኘው የአውሮፓ ህብረትና የሀገራት ዲፕሎማቲክ ልዑካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ ስምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥልም ጥሪ አቅርበዋል ብለዋል። በግጭቱ የተጠቁ አገራት ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትሕ እንዲሰፍን ለማድረግ ተጠያቂ መኖር፣ የሰብአዊ መብት መከበር፣ በተለይ የሴቶችና የሴት ልጆች መከበር መብት መከበርና እርቅ አስፈላጊ መሆኑን አስገንዝበዋል። ሀገር ውስጥ የተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉንም ሀገራዊ ምክክር ሂደት ገንቢ በመሆን መንገድ እንዲሳተፍ እናበረታታለን ሲሉ ጥሪያቸውንም አቅርበዋል።